የግድ ግድ ልንከተላቸው የሚገቡን የኢኮኖሚ መርሆች አሉ። ምክንያቱም ሳይንሱ ተንትኖ ያስቀመጣቸው መንገዶች የግድ ተግባራዊ መሆን ስላለባቸው ብልጽግናን፣ እድገትን፣ ልማትን ለማምጣት ከታሰበ ማለት ነው። የእያንዳንዱን ዜጋ ህይወት ለመለወጥ ለማሻሻል በእቅድ የሚሰራ ከሆነ ግድ የሚሉን መከተል ያለብን በፍጹም ልንዘላቸው የማይገቡን የኢኮኖሚ መሪዎች አሉ። ከነዚህ ውስጥ አንዱ በምርት ሂደታችን ውስጥ መካተት ያለበት ዋነኛው ግብአት ቴክኖሎጂ ነው። ቴክኖሎጂ መጠቀም የግድ የግድ የግድ የሚለን ጉዳይ ነው። አለበለዚያ በምንም አይነት ተአምር በምንም አይነት መልክ የኢኮኖሚ እድገት፣ ለውጥ፣ ልማት፣ ብልጽግና የምንላቸው ነገሮች በሙሉ የህልም እንጀራ ነው የሚሆኑት። ለዚህ ነው ቴክኖሎጂ ላይ ሞጭጭ ብለን የምንቀሰቅሰውና የምናስተምረው። ምክንያቱም የኢኮኖሚክ ሳይንስ የሚያሳየን እሱን እውነታ ነውና በተለይም በዚህ ዘመን የቴክኖሎጂ እድገትና ውስብስብነት ግድ የሚሉን ጉዳዮች አሉ። በአጠቃላይ ስናይ ቴክኖሎጂ በኢኮኖሚክ ሞዴል ውስጥ እንዴት ነው የሚሰራው የሚለውን ግንዛቤ በአጭሩ ለማስጨበጥ ያህል ቴክኖሎጂን በምርት ሂደት ውስጥ ስንገለገል የሚሰጠው ጠቀሜታ ምንድን ነው? በዛ በምርት ሂደት ውስጥ ምርታማነትን ይጨምራል። የምንጠቀማቸው ግብዓቶች የተሻለ ውጤት ወይንም አውትፑት እንዲያስገኘን ትልቅ አስተዋጽኦ ያደርጋል። እንዲሁም ደግሞ የስራ ቅልጥፍናን ይጨምራል። ኢኮኖሚክ ኤፊሽንሲ የምንለው ፕሮዳክቲቪቲ ኤፊሽንሲ የሚባሉትን ነገሮች እንዲጨምር ያደርጋል ቴክኖሎጂ በኢኮኖሚክ ሞዴል ውስጥ ማለት ነው። የሚያሳየን ሞዴሉ ይህንን ነው። የነዚህ ነገሮች መጨመር ደግሞ በምርት ሂደት ውስጥ የምንጠቀማቸው ግብዓቶች ወጪ ስለሚያስፈልጋቸው የምርት ሂደት ወጪ የሚያስወጣን ሂደት በመሆኑ ያንን ወጪ የሚቀንስ በአጠቃላይ ወጪ ላይ ያለውን ክፍተት እንዲሟላ በማድረግ ወጪን በከፍተኛ ደረጃ በመቀነስ የሚገኘው ምርት ዋጋው ርካሽ እንዲሆን ይጠቅመናል ቴክኖሎጂ ምክንያቱም በዚህ በውድድር በተሞላበት ዓለም ውስጥ ምርት በዋጋ ተወዳድሮ መሸጥ ካልቻለ ኢኮኖሚክ ቤኔፊቱ ወይንም ኢኮኖሚያዊ ውጤቱ ትርጉም አልባ ይሆናል ማለት ነው። ስለዚህ ቴክኖሎጂ ምርቶች ወይም አገልግሎቶች ተወዳዳሪ በሆነ ዋጋ ወይም በአንጻራዊነት ከሌሎች ጋር ሲነፃፀር፣ አነስተኛ በሆነ ዋጋ መቅረብ የሚችልና ለገበያ ቀርቦ መሸጥ የሚችል መሆን መቻል አለበት። ለዚህ ቴክኖሎጂን ስራ ላይ ማዋል የግድ የግድ የግድ የሚለን ጉዳይ ነው። በተለይ በአሁኑ ዘመን የአርቴፊሻል ኢንቴሊጀንስ ወይንም ኤአይ መምጣት በተጨማሪም የኳንተም ኮምፒውቲንግ የምንለው በፍጥነት እየተንቀሳቀሰ እያደገ እየፈጠነ ነው ያለው በመስፋፋ ደረጃ። እነዚህን ቴክኖሎጂዎችን ግብዓት ላይ ለማዋል የግድ የግድ ትኩረት ሊሰጣቸው የሚገቡ ጉዳዮች ናቸው። ልንዘላቸው አንችልም። ምክንያቱስ የሚመረቱት ምርቶች የሚቀርቡት አገልግሎቶች ተወዳዳሪ እንዲሆኑ ዋጋቸው በከፍተኛ ደረጃ መቀነስ መቻል አለበት። በዓለም ገበያ ላይ ተወዳዳሪ ለመሆን ማለት ነው። ያለበለዚያ ዝግ በሆነ ኢኮኖሚ ውስጥ እንቀመጣለን ከተባለ ክላስ ኢኮኖሚክ ሲስተም ወይንም ዝግ የሆነ የኢኮኖሚ ከውጭ ዓለም የማይገናኝ ኢኮኖሚ ከሆነ ውስጥ ባለው ምርት ብቻ እናድጋለን፣ ልማት እናመጣለን፣ ብዙ ነገሮች ይለወጣሉ ብሎ ማሰብ ራሱ የዋህነት ነው። ለምን ቢባል አገራችን ውስጥ ያሉ ውስን የተፈጥሮ ሀብቶች፣ ተጨማሪ የተፈጥሮ ሀብቶች ልናገኝ የምንችለው ከውጭ በምናስገባቸው ምርቶችም ጭምር ነው። የተፈጥሮ ሀብቶች ደግሞ ውስንም ናቸው። ሊታደሱ የሚችሉ አሉ፣ ሊታደሱ የማይችሉ አሉ። ብዙ አይነት የተፈጥሮ ሀብቶች አሉ። እነዛን ነገሮች ለማስተካከል ከውጭውም ዓለም ከሌላው ዓለም ህዝብ ጋር ኢኮኖሚያዊ ትስስር መፍጠር ያስፈልጋል፣ መገበያየት ያስፈልጋል ማለት ነው። ለመገበያየት ደግሞ ዋጋ ነው ወሳኙ በዚህ አሁን ባለንበት የኢኮኖሚ ስርዓት መሰረት ለዚህ ደግሞ ዋጋን ተወዳዳሪ የሚያደርገው ቴክኖሎጂን ስራ ላይ ማዋል ብቻና ብቻ ነው። ለዚህ ነው ለዚህ ጉዳይ ትኩረት መስጠት ምንም የማወላዳ ጉዳይ እንደሆነ በተደጋጋሚ የምንገልጸው። በአጠቃላይ ስናይ አገራችን ለቴክኖሎጂም ስራ ላይ ማዋል ምንም ምንም የሚጎላት ነገር የለም። በተለይ አርቲፊሻል ኢንቴሊጀንስ የዓለም መወዳደሪያ፣ በዚህ ቴክኖሎጂ የበላይነትን ያላገኘ ኢኮኖሚ ወይንም ሀገር መቼም የበላይነትን አያገኝም። ኢኮኖሚ የተሻለ በሁሉም ነገር የተሟላለት ሊሆን የሚችል አገር መኖር ካለበት በኤአይ የበላይነቱን ማግኘት አለበት ተብሎ ውድድር ውስጥ ያለበት አለም ነው። አሜሪካ እና ቻይና በዚህ 24 ሰዓት በመስራት በውድድር ላይ ይገኛሉ። ምክንያቱም መጪው ዓለም ያልሱ ምንም መወዳደርም መበልጸግም ማደግም የማይቻልበት ደረጃ ስለተደረሰ ማለት ነው። ስለዚህ ነገ ተነጎዳ የምንለው ጉዳይ አይደለም። እነዚህን ቴክኖሎጂዎችን ስራ ላይ ማዋል ትኩረት መስጠት እንደውም ቅድሚያ በመስጠት ኢኮኖሚውን በፍጥነት ማሳደግ መለወጥ የሚቻለው እነዚህን ቴክኖሎጂዎች ስራ ላይ በማዋል ብቻ ነው። ይህንን ደግሞ ለማድረግ የተመቻቹ የኢንፍራስትራክቸር ወይንም የተለያዩ ግብዓቶችን የምንጠቀማቸውን ግብዓቶችን የተሟሉ ነገሮች አሉ ወይ ካል በብዛት በተጨባጭ እንደምናየው በሀገራችን ከበቂ በላይም አሉን። መሰረተ ልማቶቹን በደንብ አስተካክልን ማዋቀር እስከቻልን ድረስ በተፈጥሮ ሀብቶቻችን ውስጥ እንደ ግብዓት የሚያገለግሉ ከፍተኛ ሀብት አለ። ለምሳሌ ለኃይል ምንጭ ሊውሉ የሚችሉ የተለያዩ ወንዞች፣ የውሃ አካል አለን። የተመቻቸ የፀሐይ ብርሃን ኃይል ማመንጨት የሚችልበት የጂኦግራፊያዊ አቀማመጥ ቦታ ላይ ያለ ነው። እንደዚሁም ከነፋስ የሚገኘውን ኃይል ለመጠቀም በአጠቃላይ ለኤሌክትሪክ ኃይል ማመንጫ ወይም ለኃይል ማመንጫ የሚሆኑ ግብአቶች በከፍተኛ ደረጃ ኢትዮጵያ ውስጥ ይገኛሉ። ለዚህ በጣም የተመቻቸን፣ ኢትዮጵያ ከፍተኛ አቅም ያላት አገር ነች። ለመልማት በፍጥነት ለመለወጥ፣ የህዝቦቿ ኑሮ ለመሻሻል ከፍተኛ አቅም አላት በተፈጥሮ ሀብት። ያንን ስራ ላይ ማዋል ብቻ ነው የሚያስፈልገው። በተለይ የአርቲፊሻል ኢንቴሊጀንስ ለሱ የሚሆኑ የዳታ ሴንተር ወይንም መረጃ ተሰባስበው የሚቀመጡበት ቋቶች የዳታ ሴንተር ያ ኢንፍራስትራክቸር ወይንም መሰረተ ልማት ውስጥ የሚካት ነገር ስለሆነ እሱ በአሁኑ ጊዜ ትልቅ ትልቅ ትልቅ ሀብት ማለት ነው። ከነዳጅ በላይ ከወርቅ በላይ፣ በአሁኑ ዘመን በጣም ውድ ማለት መረጃ ነው ዳታ አሁን ዓለም እየተወዳደረ ያለው እሱን አከማዊቶ ስራ ላይ በማዋል ብቻ ነው። በራሱም እንዳለ ቀጥታም የሚሸጥም ትልቅ ሀብት ሆኗል። ስለዚህ ለሱ ማመቻቸት ያስፈልገናል። ምናልባት በከፍተኛ ግብዓት የሚጠቀመው ይህንን ስራ በምናካሄድበት ውስጥ አንዱ የኃይል ምንጭ ነው። ኢትዮጵያ በኃይል ማመንጨት ደግሞ ከፍተኛ እንቅስቃሴ ስራ ላይ ነው ያለችው በየአቅጣጫው የሚገደቡ ግድቦች፣ የተለያየ ኃይል ማመንጫ፣ አሁን ደግሞ በቅርቡ የኒውክለር ኢነርጂን የምንጠቀም ከሆነ አስተማማኝ የኃይል ምንጭ እየፈጠረን እንሄዳለን። የኃይል ምንጭ የግድ የግድ የሚልበት ዘመን ነው። በተለይ ለኤአይ ቴክኖሎጂ ስራ ላይ መዋል የውሃም መጠን ያስፈልጋል ለዚሁ ነገር፣ ለዚህም ደግሞ ኢትዮጵያ ብዙ ነገር የተመቻቸች አገር ነች። ትልቅ ትልቅ አቅም ያላት አገራችን ኢትዮጵያ ለዚህ የተመቻቸች መሆኑን ማንም ደፍሮ መናገር የሚችል ነው። ያንን ስራ ላይ ማዋል ብቻ ነው የሚያስፈልገው። እንግዲህ የኃይል ምንጭ ለመጪው ቴክኖሎጂ ከፍተኛ ግብዓት ነው የሚያገለግል ስለሆነ እሱን በየአቅጣጫው በተለያየ ዘርፍ እየመነጨ እየተጠራቀመ በሚሄድበት ጊዜ የኃይል ምንጭ ሀሳባችን በሙሉ የሚቀረፍ ይሆናል ማለት ነው። በእርግጥ በአንድ ጊዜ ብቻ የሚቆም ሳይሆን በተከታታይ የኃይል ምንጫችን አስተማማኝ እንዲሆን መስራትም ይጠበቅብናል። ይሄ ከፍተኛ ግብዓት መሆን አለበት ለመጪው ቴክኖሎጂ ስራ ላይ መዋል ስለዚህ ነገ ተነጎዳያ ሳንል ቴክኖሎጂ ውስጥ በፍጥነት ልንሰራቸው የሚገቡን መሰረተ ልማቶች አሉ። ብዙ ነገሮች አሉ። በጣም በብዙ ነገር ወደኋላ የተቀረበትም አለ። በጥሩ መልኩም ስራ የተሰራበት እና መሰረት የጣሉ ተስፋ የሚሰጡ ለነገ ትልቅ ደረጃ ሊያደርሱን የሚችሉ ነገሮችም እየታዩ ነው ያሉት። ይሄም እሰየው የሚያሰኝ ነው። በዚህ ባለንበት በደረስንበት ደረጃ አገርን በመምራት ላይ ያለ አካል የትኛውም አካል ይሆን የመንግስት አካል ስለ ቴክኖሎጂ ጠቃሚነትና ስለ መጪው ዘመን በቂ ግንዛቤ ከሌለው በጭራሽ አገር የመምራት አቅሙም ውስን ይሆናል ማለት ነው የሚመጣውን ዘመን አስቀድሞ ማየት የሚችልና የሚሆነውን ተንብዮ በዛ መሰረት ቅኝቱን የሚቀኝ የኢኮኖሚ ቅኝቱን የሚቃኝ የኢኮኖሚ እቅድ የሌለው አካል በፍጹም ይህንን አገር የትም ሊያደርስ አይችልም። አለማችን በኢኮኖሚው በፍጥነት እየተምዘገዘገች ነው ያለችው። በቴክኖሎጂ እድገት መሰረት ውድድሩ በጣም ከፍተኛ ሆኗል። ስለዚህ አርቲፊሻል ኢንተለጀንስ የመጠቀም ስራ ላይ መዋል የምርጫ ጉዳይ አይደለም። ከተቻለም ደግሞ የኳንተም ኮምፒውቲንግ ወይም የኳንተም ኮምፒውተር መሰረተ ልማቶችም የሚዳብሩበትን ሁኔታ መፍጠር ነው። ለዚህ ደግሞ በተለይ የፊዚክስ ሊቃውንቶች በሀገራችን፣ በፊዚክስ ዙሪያ ጥናት የሚያደረጉ ምሁራኖች መሰባሰብ ያለባቸው ይመስለኛል፣ የግድ የሚለን ጉዳይ ስለሆነ ማለት ነው። ስለዚህ በአሁኑ ዘመን የአርቲፊሻል ኢንቴሊጀንስ የኤአይ ኢንፍራስትራክቸር በፍጥነት እየዳበረ በሱ በአጭር ጊዜ ውስጥ ሀብት ማትረፍ የሚቻልበት ዘመን ነው። ይህንን አይን ገልጦ ማየት ያስፈልጋል። ድሮ በነበረ የኢኮኖሚክ ሞዴል አስተሳሰብ የምናስብ ከተባለ በጣም በጣም በጣም ስህተት። ነገሮች ተቀያይረዋል። በየዙሪያው ነገሮችን በደንብ መቃኘት ያስፈልጋል። እና በዚህ ላይ ያተኮረ ስራ መስራት ነገ ተነጎዳ የሚል አይደለም። በአፋጣኝ ስራዎች መስራት መቻል አለባቸው። አለበለዚያ የሚፈጠረው ክፍተት አገራችን ኢትዮጵያ ወደ ውጭ የምትሰጣቸው ምርቶች በሙሉ ዋጋቸው ከፍተኛ መወዳደር የማይችሉ ውድ በሆነ የማምረት ሂደት ውስጥ የሚያልፉ እና ዋጋቸውን ውድ የሚያደርገው ደግሞ የአመራረት ወጪው ውድነት ስለሆነ ያ ካልተቀረፈ በምንም መልኩ ወደ ውጭ የምንሸጣቸው ምርቶች አይኖሩንም። አሁን ባለው ተጨባጭ ሁኔታ ብዙ ነገሮች ከመቅጽበት እየተቀያየሩ ነው ያሉት። የውጭውን ኢኮኖሚ በምናይበት ጊዜ ለምሳሌ በአሜሪካን ሀገር ሰሞኑን ከፍተኛ የአርቲፊሻል ኢንቴሊጀንስ ግንባታና ስራ ላይ ማዋል ውድድር ላይ በመሆናቸው በመሆናቸው ብቻ ከፍተኛ ቁጥር ያለው የስራ ኃይል ከስራ ተቀንሷል። እንደገና መዋቅር እየተሰራ ነው ያለው ብዙ ሰራተኞች ከማኔጅመንት ጀምሮ እስከ ታች ድረስ በብዛት ከስራ የተቀነሱበት እና እንዳለ ኢንፍራስትራክቸሩ በሌላ መልኩ እየተዋቀረ የአርቲፊሻል ኢንቴሊጀንስ ተዕለት ተዕለት ስራችን ላይ ተግባራዊ እንዲሆን ተብሎ እየተሰራ እየታቀደ ብቻም ሳይሆን በተግባርም በመሬት ላይም እየተሰራበት ያለበት ጊዜ ነው ያለው። ይህ ማለት ምን አይነት ውድድር ፈታኝ ውድድር ያለበት ዓለም እየመጣች እንደሆነ መገንዘብ እንችላለን። ስለዚህ ነገ ተነጎዳ ሳንል አርቲፊሻል ኢንቴሊጀንስ ሊያስገኝልን የሚችለው በአጠቃላይም ደግሞ ቴክኖሎጂዎች ሊያስገኙን የሚችሉትን ጥቅሞች በማየት በአፋጣኝ ለውጥ ለማምጣት ከታሰበ ከታች እስከላይ ለዚህ ስራ ዝግጁ መሆንን ይፈልጋል። አለበለዚያ እድገት ብልጽግና ማሰብ ቀርቶ ሰርቫይቭ ማድረግ ህልውናን አስጠብቆ እንደ አገር፣ እንደ ህዝብ መቀጠሉ ራሱ ፈታኝ ጊዜ ይሆናል ማለት ነው። ይሄ እውነት ነው። እኔ ካለኝ የኢኮኖሚክስ ባክግራውንዴ የኢኮኖሚክስ ተማሪም በመሆኔ በዛም ዙሪያ በማድረጋቸው የተለያዩ ጥናቶች የማገኛቸው መረጃዎች ናቸው ከቴክኖሎጂም ጋር ደግሞ በሳይንስ ባክግራውንድ በጠናዋቸው የፊዚክስና የማቴማቲክስ ዲስፕሊኖች የተነሳ ያለኝን ግንዛቤ እስካሁን ያዳበርኳቸው፣ ያየዋቸው እና ከሌሎችም ጋር ሆኜ ያየዋቸው ነገሮች መሰረት በማድረግ ነው መረጃዎችን ለማስተላለፍ ጥረት የማደርገው። ያ ማለት ለሀገራችን ተግባራዊ የሚሆኑ ስራዎችን ለመስራት መረጃዎች መነሻ ስለሚሆኑ ግብአት ስለሚሆኑ ነው እንጂ ዝም ብለን ይሄ ያለንበት ደረጃ ዳቦ እንኳን በልተን ያልጠገብን ነን የሚል ስሌት ውስጥ ከገባል በጣም የተሳሳተ ነው የሚሆነው። ያ የሚፈለገውንም ዳቦ ያጠረውንም ዳቦ የጠፋውንም ዳቦ በፍጥነት ለማግኘትም ለማትረፍረፍም ከተፈለገ ከቴክኖሎጂው ስራ ላይ መዋል ጋር ተያይዞ መሆን አለበት። ያ ነው በብዙ መልኩ ነገሮችን በፍጥነት የሚቃይረው። በእርግጥ በዚህ መካከል ደግሞ የግዴታ ኢኮኖሚ የተረጋጋና ሙሉ አቅማችን እውቀታችን በዚህ ስራ ላይ እንዲረባረብ ከተፈለገ ደግሞ አጠቃላይ ሰላማችንም ያስፈልጋል። የሰላም ግብአትም በዚህ ውስጥ ያስፈልጋል ማለት ነው። ከዛ ውጪ የጊዜያችንን ፍጥነት ሁኔታ የቴክኖሎጂ ውስብስብነትና እድገትን በዙሪያችን እያየን እዝም ብለን አድፍጠን ከተቀመጥን አስቸኳይ የሆነ ልንገምተው የማንችለው ልንመልሰው የማንችለው ከፍተኛ ጉዳት ነው የሚያስከትልብን እንደ ሀገር፣ ማለት ነው። ስለዚህ በዚህ ዙሪያው የምናያቸው የፖሊሲ ለውጦችም ብቻም ሳይሆን በመሬት ላይ የሚታዩ ስራዎችም መፋጠን መቻል አለባቸው እያለ ነው የምናስበው። ቀጣይ ስራዎችን እንዴት እየሰራን እንሄዳለን? ይህ በአጠቃላይ የምሁራኖችም፣ የሌሎችም የተመራማሪዎችም አጠቃላይ ውይይትና በዚህ ዙሪያ ያለውን የዓለማችንን ትሬንድ ማየት ያስፈልጋል። አለበለዚያ ባለንበት እዛው እርግጥ ከሆነ የሚከተለው ውጤት እንዲህ በቀላሉ የምንገምተው አይሆንም። ኢኮኖሚያችን እንዲበለጽግ በፍጥነት እንዲለወጥ፣ የህዝቦች ኑሮ እንዲለወጥ እንዲሻሻል ከተፈለገ በኢኮኖሚክ ሞዴላችን ውስጥ ቴክኖሎጂን መጠቀም የግድ ይለናል። ይህ ሳይንሱን ካለመገንዘብ የሚመጡ አስተያየቶች ሊኖሩ ይችላል በብዛት በተለይም በአሁኑ ጊዜ ሳይንሱ የሚለውን ወይም ሳይንቲፊክ ሞዴሎች ውስጥ የምናያቸውን ነገሮች በአግባቡ ካልተረዳን እና በውጭ የምንሰጠው አስተያየት በጣም በጣም የተሳሳተ ነው። ነገ ተነጎዳ ሁለት ሶስት ዓመት ምን አይነት ዓለም እንደምትሆን መገመት የሚችል በዚህ ዘመን ካለ ሊነግረን ይችላል ምን እንደሚመጣ። ከቴክኖሎጂ ውስብስብነት እድገት አንጻር ምን እንደሚከተል አውቃለሁ ብሎ በእርግጠኝነት የሚናገር አካል ካለ ይምጣ። በጣም ከባድ ጊዜ ነው። እውነቱን ለመናገር በየሀገሩ በየምርምር ጣቢያው፣ በየመንግስት ፖሊሲ አውጪዎች አካባቢ ያለውን ሁኔታ ስታዩ በጣም የሚገርሙ አስደናቂ ክስተቶች እየተከሰቱ ያለበት ጊዜ በመሆኑ ነው። ይሄ ደግሞ ለአንድ ዓለም ላይ ለአንድ ሀገር ብቻም ሳይሆን በዓለም ስለ ላሉ ሰዎች አገሮች፣ ህዝቦች በሙሉ የመጣ የሽግግር ዘመን ነው። ይህንን በአግባቡ መረዳትና ስራ ላይ ማዋለን ይፈልጋል።